ተመልሶ መተናን አድማጮቻችን በያላችሁበት መልካም ጊዜ እንዲሆን ተመኝተናል። ወደ ውጭ ስፖርታዊ ዘገባዎቻችን በቀጥታ እናመራለን። የሚባላል እ ሶፊ ከዛ ፊት ወደ ውጭ ሀገር ወደ ገብርኤል ማጋሌስ ጉዳትና ማን ተከዋል የሚለው የመጀመሪያ ርዕሰ ጉዳያችን ይሆናል። ወደ ገብርኤል ማጋሌስ ጉዳይ እንምጣ። ገብርኤል ማጋሌስ ባለፈው ጉዳት ሲያስተናግድ ብራዚል ከሴኔጋል ጋር በነበራቸው ጨዋታ፣ በነገራችን ላይ ፓፔሳርም ጉዳት አስተናግዷል ይዞተናሙ ወሳኝ ተጫዋቻቸው ነው፣ ስም ተጎርቷል። የአርሰናልም ተከላካይ ጋብሪኤል ማጋሌስም ስም ተጎርቷል። ተመጣጥኗል ማለት እንችላለን ይመስለኛል። ፓፔሳር ወሳኝ ተጫዋቻቸው ነው። ወሳኝ ተጫዋች ቶተናም ሆትስፐርስ ማለት ነው። ጥያቄ ስለዚህ በቀጣይ የአርሰናልና የቶተናም ሰሜን ለንደን ደርቢ ጨዋታ ምን ሊገጥመው ይችላል፣ ምን ሊያስተናግድ ይችላል የሚለውን የምናየው ይሆናል። አሁን የጋብሪኤል ጋ ማጋሌስ አለመኖር አርሰናል ቤት ውስጥ በጥቂቱ ሊያሳስብ ይችላል። ግን ከዚህ ቀደም እንደነበረው በጣም በብዛት የሚያሳስብ ጉዳይ አለ። ተቀያሪዎች፣ ዴፕዝ ኦፍ ዘ ቲም ወይም ጥልቀት ያለው ቡድን መኖሩን ተከትሎ ማለት ነው። ስለዚህ ይሄ ጥልቀት ያለው ስብስብ ፒሮ ሂንካፕ ያለ ኢኳዶራዊ ተጫዋች አለ፣ ክሪስቲያን ሞስኬር አለ፣ ሌሎችም መሃል ላይ መጫወት የሚችሉ ተጫዋቾች አሉ፣ ቲምበርን ጨምሮ። ቤን ዋይት ከተመላላሽ መሃል ሴንተር ባክ የመጫወት ሚና አቅም ያላቸው ናቸው። ሪካርዶ ካላፊዮሪ ሴንተር ባክ ሆኖ መጫወት ይችላል፣ ፉል ባክ ሆኖ መጫወት ይችላል። ስለዚህ አማራጩ ደብዙ ጥልቅ ነው። ከዛ አንጻር አርሰናሎች ጋብሪኤል ማጋሌስ መጎዳቱ እንደ ከዚህ ቀደመው አይነት ድንጋጤ ያስደነግጣችሁም። ኦፍኮርስ ሊያስደነግጥ ይችላል፣ ግን እንደ ከዚህ ቀደመው አይነት አለቀልን የሚያስብል አይነት የጋብሪኤል ማጋሌስ ጉዳት ነው ብዬ አላስብም። እና ይህን ስለ ጋብሪኤል ማጋሌስ ጉዳትና ስለ ተተኪዎቹ አንዳንድ ነገሮች እናንሳ። አርሰናል ቤቱ በቀጣይ ስላለው ማለት ነው። ቲምበር ትናንት ጉዳት አስተናግዶ ነበር፣ ግን ጉዳቱ ለክፉ የሚሰጠ አይደለም። ለቀጣይ ጨዋታ የሚገባ ይሆናል። የዩሪየን ቲምበር ጉዳይ ማለት ነው። እናንሳው እስኪ ሶፊ ከዛ በፊት ቅድም እንዳልከው እንግዲህ ምን ያህል ጌታቸው ይህንን ጉዳይ ቀደም ሲል ያወራ ነውን፣ የተመሳሳይ ጾታ ጉዳይ ብዙ ጥረቶችን አድርጎ በግሉ ከፍተኛ ተጋድሎ አድርጎ መረጃዎቹን በመውጣት ለምን ወጣብን በሚሉ ሰዎች የቲክታክ አካውንቱን አዘግተውበታል። ስለዚህ ለነሱ ደግሞ ምላሽ እንዲሆን ገብታችሁ ቲክታክ ላይ ፎሎ እንድታደርጉት የሚለውን ነው ሲልክልን፣ ዩቲዩብም ላይ ቲክታክም ላይ ፒን እናደርገዋለን። አይሻልም ሶፊ? ይቻላል፣ አዎ፣ እንደሱ እናደርጋለን። በጣም አሪፍ። ያው የጋብርኤል ማጋሌሽ ጉዳት ግርምሾ፣ እንዳልከው ከአንተ ጋር በደንብ እስማማለሁ። ከዚህ በፊት ይሄ ጉዳት ቀድሞ የተፈጠረ ቢሆን ድሮ ወይም ባለፈው የውድድር ዓመት እንዲህ አይነት ጉዳቶች ሲፈጠሩ አርሰናልን በእጅጉ የሚያሳስቡ የሆኑ ነበረ። አሁን ግን ምስጋና ለአንድሪያ ቤርታ፣ ግርሜ፣ አንድሪያ ቤርታ እያንዳንዱን ክፍተቱን የአርሰናልን ክፍተት በአንድ የዝውር መስኮት ዘግቶለታል። ቀዳዳውን በሙሉ ሸፍኖለታል። አርሰናል እኮ ግርሜ ከማርቲን ኦዲጋርድ እስከ ካያበርዝ ከየኮሬሽ እስከ ማዱኬ ከኦዲጋርድ እስከ ጋብርኤል ጄሱስ እነዚህ ሁሉ ተጫዋቾች በተጎዱበት ሁኔታ አስራ አራት ተከታታይ ጨዋታ እኮ ሳይሸነፍ ተጉዟል። ይሄ ቀላል አይደለም። ይሄ የቡን ጥልቀት ያመጣው ውጤት ነው። አምና በነበረ የቡን ደብዝ እንዲህ አይነት ተጫዋች ተጎድቶ ቢሆን ድሮ በጣም አሳሳቢ ይሆናል። ጋብሪኤል ማጋሌሽን የሚያክል ተጫዋች ተጎድቶ ጉዳቱ ዜና ነው፣ ግን የገነን አይደለም። ኦድጋርድን የሚያክል ተጫዋች ተጎድቶ የአርሰናል አምበል ሁሉ ነገራች ተጎድቶ አርሰናል በውጤታማነት ቀጥሏል። እና ይሄ በቃ ምን ያህል የበርታ ማጂክ የበርታ አስማት በአርሰናል ቤት ውስጥ ትልቅ እንደሆነ ማሳያ ነው። ግን ያ ሲባል ጋቢ ጠቃሚ አይደለም እየተባለ አደለም። ጋቢ ወይም ጋብርኤል ማጋሌሽ በጣም እጅግ በጣም ወሳኝ ተጫዋች ነው። ያርሰናል አይነኬ ከሚባሉ በቡድን ውስጥ ያሉት 11 ተጫዋቾች ቋሚ 11 የሚገቡት አይነኬ ናቸው። ግን ደግሞ ከእጅ እጅ ከጣት ጣት የምታበላልጥበት ሁኔታ አለ። ከጣት ጣት በዚህ ቡድን ውስጥ አሁን ዲክላን ራይስ ጋብርኤል ማጋሌሽ በጣም ወሳኝ ተጫዋቾቹ ነው ትመለከታችኋል እና የእነዚህ ተጫዋቾች ሚና በጣም ከፍ ብሎ በመሪነትም በጨዋታ እንቅስቃሴም ትመለከታለ። አሁን የጋብርኤል ማጋሌሽ መጎዳት ግን በአርሰናል ቤት ውስጥ እንዲሁም አንድ ተጫዋች እኮ አደለም ሶስት አራት ተጫዋች እንድትመርጥ እኮ ነው እያደረገ ያለው አርሰናል ጋብርኤል ማጋሌሽ ተጎዳ አይደለም። ወደ ወደ መፍትሄ ነው የሚሄዱ አርሰናል እዚህ በፊት ምንድን ነው የሚሆኑ፣ ምን ይውጦ ይሆን አርሰናል፣ ምን ሳሊባ ምና ተጎርቶ ኪቪዮር ሲገባ አርሰናል ምን ምን ያጋጥሙ ይሆን ተብሎ በትልቁ ሲዘጋ ነበር የነበረው? ታቻ ምና በተመሳሳይ ወሳኝ የተከላካይ መስመር ተጫዋች ሲጎዱ አርሰናል ተፍረክርኮ ውጤት አጥቷል። የታቻ ምና ውጤት ማጣታቸው አርሰናል በብዛት የሚያያዙት ከሳሊባ ጋር፣ የሳሊባ ጉዳት ያመጣው ጣጣ ነው ብሎ ነው የሚያምኑት፣ የመጨረሻዎች ጨዋታዎች ላይ አለመጫወቱ ሳሊባ ያመጣው ችግር ነው ብሎ ነው የሚያስቡት። ቤርታ ግን አሁን አርሰናል ምክንያት እያሳጡት ነው፣ አርቴታን ምክንያት በደንብ እያሳጡት ነው። አሁን ከማንን ልምረጥ ነው እንዲሁም ጋብርኤል ማጋሌሽን በሚገባ ማን ይተካልኛል የሚለው ነገር ትልቁ ጥያቄ ይመስለኛል። ሶስት ተጫዋቾች እጩዎች ናቸው የጋብርኤል ማጋሌሽን ቦታ ለመሸፈን አንደኛው ሪካርዶ ካላፊዮሪ ነው። ሌላኛው ሂንካፔ ነው፣ ፔሮ ሂንካፔ። ሌላኛው ሙስኬራ ነው። እነዚህ ሶስት ተጫዋቾችን መጩነት ይይዛል። አሁን ከእነዚህ ውስጥ ማን ይቅደም፣ ማን ይሻላል የሚለው ነው ትልቁ ጥያቄ። አርሰናል ሌግሪ ነው እየመረጠ ነው። ሙስኬራን በዚህ ውድድር አመት ተመልክተነዋል። ሳሊባ በተጎዳባቸው ጨዋታዎች ላይ ከጋብርኤል ማጋሌሽ ጋር በመጣመር የተወሰኑ ጨዋታዎችን አድርገዋል። ሳሊባን በጉዳት ባጡባቸው ሰዓት ጨዋታዎች ላይ የኒውካስትሉን የሴንት ጄምስ ፓርክ ስቴዲየም ፍልም ያጨምሩ ሶስት ጨዋታዎች አካባቢ ሙስኬራ ይህን ተጫዋች ተክቶ ታይቷል። ፕሩቭ አድርጓል። ልጁ ዲዘርቭ ያደርጋል። መጫወት ይችላል። የሚያሰጋ ነገር የለውም። ሙስኬራ ላይ በተወሰነ መንገድ የምትመለከተው የኮንፊደንስ ችግር ብቻ ነው የራስ መተማመን ላይ አንዳንድ ክፍተቶችን ትመለከታለህ። በተለይ የመጨረሻው ጨዋታ ላይ ሙስኬራ ተሰልፎ ተጫውቶ ሳሊባ የተካበት ጨዋታ ላይ ሰከንዳ ሀፍ ላይ ሚካኤል አርቴታ ሳሊባን ተቀያሪ ወንበር ላይ ነበር አስነስቶ ያስገቡበት ጨዋታ ላይ ሲደናበር ነበረ። ክፍተቶችን ይሰራ። በሱ ምክንያትም ጎል ተቆጥሮ ነበር። ሙስኬራ ይህ ኮንፊደንስ፣ የራስ መተማመን፣ የኤክስፕሪያንስ፣ የልምድ ማጣት ችግሮችን በዚህ ተጫዋች ላይ ትመለከታለህ እንጂ መጫወት ይችላል። ለየትኛውን ቡድን በተቃራኒነት ከትልቅ እስከ ትንሽ ቡድን ድረስ የትኛውን ቡድን ቢገጥም ክርስቲያን ሙስኬራ በሚገባ ኃላፊነቱ መወጣት የሚችል ተጫዋች እንደሆነ ተደንቋል። በአርሰናል ደጋፊዎች ዘንድም እንዴት በ15 ሚሊዮን ፓውንድ እንዲህ አይነት ተጫዋች ተገኘ? ይሄ ግዢ ሳይሆን ስርቆት ነው፣ አርሰናል ገዛ ሳይሆን ሰረቀ ነው የሚባለው ሙስኬራን። ገና 21 ዓመቱ ነው። በጣም የወደፊት ተስፋው ትልቅ መሆን የሚችል ፍጥነቱን መጨመር የሚችል ኮንፊደንሱን ሲያስተካክል ልምዱ ሲመጣ ሙስኬራ ዓለም ላይ ትልቅ ተከላካይ መሆን እንደሚችል በደንብ በቫኔሽያም ቆይቶ አሳይቷል። አሁንም በአርሰናል በተሰለፈባቸው ጨዋታዎች አሳይቷል። ስለዚህ የሙስኬራ ጠንካራ ጎን በዚህ ዕድሜው በዚህ ልክ መጫወቱ ሲሆን፣ ደካማ ጎኑ ደግሞ እዚህ ተጫዋች ላይ የሚነሳው ትልቁ ደካማ ጎኑ የኤክስፕሪንስ ጥረትና ኮንፊደንስ የራስ መተማመን አንዳንድ ጨዋታ ላይ የሚያሳያቸው ነገሮች ናቸው። እያንዳንዱ ተጫዋች ጥንካሪና ድክመት አድማጮች ሰረርተው እንዲመርጡ ከማሰብ አንጻር ነው። ሌላኛው ፔሮ ሂንካፔ ነው። ይሄ ኳዶራዊ መስመር ተጫዋች በነገራችን ላይ ኳደር አንበሉ ነው ነው በዚህ ዙር ሲጫወት የተመለከት ነው እና ኢቨን አርሰናል ተጫዋቾችን ሲመለመል አንድም መሪም መሆን አለብ የመሪም ሚን አለብ። ይህ ሶስት ዓመት ተከላካይ መስመር ተጫዋች ባየር ሊቨርኩሰን ኢንቪንሲቪሉ ነው ሳይሸነፍ ሲያጠናቅቅ ይህ ተጫዋች የቡድኑ ልብ ምት ነበር። ወሳኝ ተጫዋች ነበር። ፔሮ ሂንካፔ የልምድ ጉዳይ አሰገው በተሰለፈባቸው ጨዋታዎች ላይም በተለይ በአውሮፓ ሻምፒዮንስ ሊግ በነበራቸው ጨዋታ ላይ ያሳየው አቋም በአርሰናል ታሪክ የመጀመሪያ መሆን ችሏል። እንዲሁም በአርሰናል የሻምፒዮንስ ሊግ ታሪክ ተጫዋች በተጫወቱበት ጨዋታ ላይ ከስምንት ስምንት ዱኤሎችን በማሸነፍ ሶስት ጊዜ ጥፋት በመሰራት አንድም ጊዜ ጥፋት ሳይሰራ እና መሰል ቁጥሮች ታይተው በሻምፒዮንስ ሊግ የአርሰናል ታሪክ በተከላካይ መስመር ላይ እንዲህ አይነት ጥራት ያለው ቁጥር ታይቶ አይታወቅም በሚል ጥያቄ ሲነሳ፣ ወይም ድጋፍ ሲደረግለት፣ ሲደነቅ የነበረ ኢቨን አሰልጣኝ ሚካኤል አርቴታ ጭምር በቅርቡ ለዚህ ተጫዋች ለመዘመር ተዘጋጁ የሚል አስተያየታቸውን እስኪሰጡ ድረስ ያማከለ አስተያየት ሲቀሰጡ ድረስ ያስደረገ ድንቅ ብቃቱን ያሳየን ፔሮይን ካፔም ወደዚህ ቡድን ሲመጣ ዋነኛው ዓላማው የግራ መስመሩን የተከላካይ ቦታ መሸፈንና መደገፍ ነው። አንደኛ ግራ መስመር ላይ ከሃላፊዮሪ ማያል ሊስኬር ችግር ቢገጥማቸው የግራ መስመር ተከላካይ ሆኖ መጫወት ይችላል። ጋብርኤል እንደ ዛሬው እንደ በቀደሙ ችግር መግጠሙ ደግሞ እዚህ ቦታ ላይ ፐርፌክትሊ ፊት የሚያደርግ ተጫዋች ሂንካፔ ጋብርኤል ማጋሌሽን ለመተካት ነው የመጣው ሙስኬራ ሳሊባን ለመተካት ነው የመጣው በቃ ይሄ ነው አርሰናል ዝውውሩን ሲያደርግ ሂንካፔን ያመጣው በዋነኝነት ማጋሌሽ ላይ ችግር ቢገጥመ ብሎ ሙስኬራን ያመጣው ሳሊባ ላይ ችግር ቢገጥመ ብሎ ነው ነገር ግን ተጫዋቾቹን ለምሳሌ ሙስኬራን ቀኝ መስመር ላይ አጫውቶት ያውቃል ለቲምበር እረፍት ለመስጠት ሂንካፔን በግራ መስመር ያጫውተዋል ፊት ነው እዛ ቦታ ላይ በደንብ መጫወት ይችላል ስለዚህ ይሄ ተጫዋች ሌላኛው ትልቁ አማራጭ ወይም በብዛት የሚገመተው ፔሮ ኢንካፔን ያሰልፋል ተብሎ ነው። አርሰናል በሰሜን ለንደን ደርቢ ጨዋታው ላይ ፔሮ ኢንካፔን እንደሚያሰልፍ ይጠበቃል፣ ከሳሊባ ጋር። አዎ፣ እኔ ግን ሞስኬራ ይሻል። እኔ ግን ካላፊሩን እመርጣለሁ፣ ካላፊሩን እመርጣለሁ። ፉልባኩ ላይ ማን ለማምጣት ማይልዩ ካላፊዮሪን እዚህ ቦታ ላይ የሚመርጥበት መሰረታዊ ነገሮች አሉ ካላፊዮሪ አንደኛ የእንግሊዝ እግር ኳስ አውቋል ገብቶታል ስለ እንግሊዝ እግር ኳስ አምና ተጫውቷል ዘንድሮ ተጫውቷል በደንብ አንደርስታንድ አድርጎታል የእንግሊዝ እግር ኳስ ፊዚካል እንደሚፈልግ እና መሰል ነገሮችን ይህም ቦታ ላይ በቦሎኛ ተጫውቷል ካላፊዮሪ ከዚህ ቦታ እየተነሳ ነጎድ ሲያስቆጥረ የነበረው ከጋብሪኤል ማጋሌሽ ጋር የሚመሳሰሉ ባህሪ ለእኔ ካላፊዮሪ ነው ከሙስኬራና ከኤንካፔ ይልቅ ለጋብሪኤል ማጋሌሽ ባህሪ የቀረቡ። አንደኛ ሂዶ ገጭቶ ማግባት የሚችል ሂዶ አጥቅቶ ማግባት የሚችል በባሕሪው ማጥቃት የሚወድ ተከላካይ ነው። ሁለተኛ ግዝፈቱ፣ ፊዚካል አፒራንሱ ከጋብሪኤል ማጋሌሽ ጋር የሚመጣጠን ነው። ቴክኒካሊም ተመሳሳይ ነገር አላቸው። በግራግራቸው የሚያደርጓቸው ነገሮች አርቴታ በግራው የተከላካይ መስመር ላይ ከሳሊባ ጋር ካላፊዮሪን አጣምረው ግራ መስመር ላይ ማይልዩስኬሊ ወይን ሂንካፔን ቢያደረጉ ይበልጥ ይጠቀማሉ ብዬ ያስባሉ። በትክክልም እንደውም የጋብሬል ማጋሌሽ ባልተናነሰ መንገድ ያን ቦታ በትክክል ይሸፈናል። የግራ መስመሩ ሂንካፔ በጣም ጥሩ ነው። ማይልዩስኬሊ ደግሞ የጨዋታውን ግለት ሰሜን ለንደን ደርቢ ማለት ምን እንደሆነ ከልጅነቱ ጀምሮ የሚያውቅ ተጫዋች ስለሆነ ስሜቱ ስለሚረዳው ከሄንካፔ ማስቀድመው በዚህ ምክንያት ነው፣ ግራ መስመሩ ላይ እንዲሰለፍ ያልኩት። የግራ መስመር ተከላካዩ ላይ ማይልስ ሉዊስ ስኬሊ እንዲሰለፍ የመረጥኩበት ምክንያት ከዚህ አንጻር ነው። ግን ሄንካፔ ቢሰለፍ በጥራት ደረጃ ምንም ጥያቄ የለው፣ የተሻለ ነገር መፈጸም ይችላል። እነዚህ አማራጮች ነው ያሉት እንግዲህ ለሚካኤል አርቴታ። እና የጋብርኤል ማጋሌሽ ጉዳት በነገራችን ላይ ከአንድ ከሁለት ጨዋታ የዘለለ አይደለም፣ አስጊ አደለም፣ ያን ያህል ለወር ምናምን የሚያርቀው አደለም ሊደርስ ግሮይን ነው። ግሮይን ሶስት አይነት ደረጃዎች አሉት። ስለዚህ የመጀመሪያው ደረጃ ግሮይን የሚባለው ማለት ነው፣ የብሽሽት ጉዳት እሱ አንድ ሳምንት ግፋ ካለ አንድ ሳምንት ወይ ሁለት ሳምንት። አንድ ሳምንት አለ፣ ሁለት ሳምንት አለ። ከዛ ደግሞ በጣም ጠንከር ያሉ ሲሆን እስከ አንድ ወር ድረስ ሊያሪክ ይችላል። ስለዚህ የጋብሬ ማጋለስ ግሮይን ጉዳቶች ረፍት ነው። ረፍት ብሽሽት ይዞ እየወጣ ነበር፣ ተጭኑ ይዞ እየወጣ ነበር። እና ይቅርታ ጠይቀዋል ግን ካርሎ አንቾሎቲ ለምን ይቅርታ የጠየቁት ግርምዬ ለምን እደ ይቅርታ የጠየቁት ጥሩ ጥያቄ ነው ከጨዋታው በፊት ሴኔጋልን ከመግጠማቸው በፊት ስሜት ነበር ገብርኤል ማጋሌሽ ብቻውን ነው በነገራችን ላይ ልምድ የሰራው ከጨዋታው በፊት በነበረው ቀን ላይ በዚህ የህመም ስሜት ምክንያት ካርሎ አንቾሎቲ ይቅርታ የጠየቁት ለዚህ ነው ህመም እያለበት ስልሳ አራት ደቂቃ ነው ያጫወቱት ማድረግ የነበረባቸው ወይ አሁን ጋቱሶ ፕሪኪሽን ወይም ደግሞ ማስጠንቀቂያ ሲደርሰው ነው ገና የመለሰው ወደ አርሰናል ቡድን ተቀላቀለ። እሱ መጫወቱ ፈለገ። የህክምና ባለሙያዎች ግን የለም አያጫውተውም፣ ለበለጠ ጉዳት ይዳረጋል ሲል በቃ ይመለስ ብሎ ነው የወሰነው። አሰልጣኝ ካርሎ አንቸሎቲም ይህንን ነበር ማድረግ የነበረባቸው፣ ወይም ደግሞ ተጫዋቹን የመጨረሻዎቹን ሀያ ደቂቃዎች እንዲጫወት ማድረግ ነበር የነበረባቸው ከነጉዳቱ ጉዳቱ የከፋ ነገር አያመጣም በሚል እሳቤ፣ ወይም ጉዳቱ አይበስበትም በሚል እሳቤ ነው ተጫዋቹን ያስገቡት። ለዛ ነው ቅርታ የጠየቁት ግድሜ የካሉ አንችሉት ከተናግረዋል። ከአንድ ቀን በፊት ብቻውን ነበር ልምድ ይሰራ ነበሩ፣ ነበረ ማስጠንቀቂያው ነበር። የጉዳት ማስጠንቀቂያው ደርሶታል። ለዛ ነው ይቅርታ የጠየቁትና ማጋሌሽ አለመጎዳት የሚችልበት እድል ነበር ያን ቅድመ ማስጠንቀቂያ ተረድቶ ካርሎ አንቼሎቲ ትዕዛዝ ሰጥቶ ቢሆን ያ ነገር መሆን የሚችልበት እድል ይኖራል ብዬ አስባለሁ። የአርሰናል ደጋፊዎች ነው በይፋ ይቅርታ የጠየቁት ካርሎ አንቼሎቲ። ስለዚህ አንደኛ፣ ጨዋታውም ያው ከጉዳቱ ጉዳቱ በአንድ በኩል አለ፣ ጨዋታውም የወዳጅነት ጨዋታ ነው። ስለዚህ እንደዚህ አይነት ጨዋታዎች ከመሆናቸው ጋር ተያይዞ ለሌሎች አማራጮች ሰፊ አማራጭ ተጫዋቾች እያሉ ከነ ጉዳቱ ይዘው ያስገቡበት ሂደት የአርሰናል ደጋፊዎች ካርሎ አንቾሎቲ ላይ ጣታቸው እንዲቀስሩ አድርጓል እና በዛ ምክንያት ነው ሶፊ እንዳለው ይቅርታ የጠየቁት። የእንግሊዝ ፕሪምየር ሊግ ቅዳሜና እሁድ ቀጥሎ ይደረጋሉ። ቅዳሜ በርን ላይ ከቸልሲ ቀን ላይ የሚጀመር ጨዋታ ነው። ተርፍ ሙር ላይ ነው ይሄ ጨዋታ የሚደረገው። በርማውዝ ከዌስትሃም በኋላ ላይ መረጃችን ላይ እንመጣለን። በበርማውዝ በኩል ሴሜኒዮን በጥሬ ዝውውር መስኮት 65 ሚሊዮን ፓውንድ የሚከፍል ክለብ ይውሰድ ብለዋል ገንዘብ ቸግሯቸው ይሆን እናየዋለን እስኪ ይህንን ጉዳይ ለማንኛውም በርማውዝ ከዌስት ሃም ብራይተን ከብሬንፎርድ ፉልሃም ከሰንደርላንድ ሊቨርፑል ከኖቲንግሃም ፎረስት ይሄ አንፊልድ ላይ የሚደረግ ጨዋታ ነው በዚህ በዓለም ዋንጫ ለማለፍ ሃንጋሪ ከአየርላንድ ጋር ነበረች ነገር ግን ባለቀ ሰዓት ሲመሩ ነበር እኮ ሶፊ የሚገርምህ ሃንጋሪ ሲመሩ ነበር ሶቦስ ላይ ስቅስቅ ብሎ ነው ያለቀሰው እና ባለቀ ሰዓት ፓሮት ሃትሪክ ሰርቶ ነው ሶስት ለሁለት በሆነው ውጤት ሃንጋሪ ተሸንፋ ከውድድሩ የወጣቸውና ዓለም ዋንጫ ላይ ከማንመለከታቸው መካከል የሊቨርፑሉ ዶሚኒክ ሶቦስላይ አንዱ መሆኑን ለመግለጽ ያክል ነው። ወልቭስ ከክሪስተል ፓላስ እንዲሁም ኒውካስል ዩናይትድ ከማንቸስተር ሲቲ የቅዳሜ ጨዋታዎች ናቸው። እሁድ ሊድስ ዩናይትድ ከአስቶን ቪላ፣ አርሰናል ከቶተንሃም ሆትስፐርስ ሰሜን ለንደን ደርቢ እሁድ ከምሽቱ አንድ ሰዓት ተኩል የሚደረግ ጨዋታ ነው። እሺ ወደ መረጃዎቻችን ንቀጥል። እዚሁ ጋር ያያይዘን ማን ላይ ቆማ ለማስተያየት እሺ እሺ የአርሰናል ጉዳይ እናገባድ። በዚሁ ከጉዳት ጋር በተያያዘ ብዙ አድማጮች ጥያቄ የጠየቁ ስለሆነ አጥር አጥር አድርጌ እመልሳለሁ። ኦድጋርድን በሚመለከት ኦድጋርድ በብሔራዊ ቡድን ጨዋታ ላይ በሰጡ አስተያየት ተመልሻለሁ ብሏል። ከጉዳት ያገግም ያለው ለዚህ ጨዋታ ስለፈጠነብኝ ወይም ጥቂት ያን ለማገገም ስለሚፈጅብኝ በሚል ተናግሯል። እንግዲህ በጣም ጠንቃቃ ስለሆኑ ሚካኤል አርቴታ ተጠንቀውለት ካልተወት በስተቀረ ተጫዋቹ በሚቀጥለው ሰሜን ለንደን ደርቢ ጨዋታ የመድረስ እድል ይኖረዋል። እድሉ የተዘጋ አይደለም። አብዛኞቹ ጉዳት ላይ ያሉት የአርሰናል ተጫዋቾች ራሱ ጋብሪኤል ማጋሌሽን ጨምሮ ለሰሜን ለንደን ደርቢ የመድረስ እድል አላቸው ግርሜ። በነገራችን ላይ ራሱ ጋብሪኤል ማጋሌሽን ጨምሮ ማዱኬ ተመልሷል። አርማኒ ማዲዮ ከይ ተመልሶ እንዲሁም በአዲስ የጸጉር ስታይል ነው የሚመጣው። በአዲስ ጸጉር ስታይል እየተቆረጠ ሁሉ ተለቆ አይተነዋል። የበፊቱ እኮ እዚህ ጋር የሚያስራት ገመር ላይ እኮ ሰርስራው ሰርስራው ጸጉር የቀበቶ መላጣ ነው። እሺ የኮሬሽ አለ የኮሬሽ ይመለሳል። ጥያቄ የለውም። እንዲሁም የተሻሉ ልምዶችን እየሰራ ነው። ይደርሳል። ማርቲኔሊ ይደርሳል። ሀበርዝ ይደርሳል። ሀበርዝ እና አውድጋርድ ናቸው በተወሰነ መንገድ ጥያቄ የሚነሳባቸው ግን ሁለቱ የሚደረስ እድል አላቸው። ጋብርኤል ጀሱስ ብቻ ነው የማይደርሰው ስለዚህ እነዚህ የሚጠቀሱ ናቸው ማለት ነው። ሌላው የዚህ የእሁዱ የሰሜን ለንደን ደርቢ ጨዋታ ዳኛ ማይክሮ ሊቨር ናቸው። አምና ማይል ሊዩስ ኬሪን በቀይ ካርድ ያባረሩት ማለት ነው ካላግባ ለአንድ ዓመት ያህል አርሰናልን አልዳኙ ካልፈው ጥር ወር ጀምሮ አሁን ዳኝነት የሰጧቸው የኒካስል ደጋፊ ናቸው። ኒካስል ማ ያደርገው የተነሱ ፎቶ ቫይራል እንደነበረ ይታወሳልና ይህም አርሰናልን ስጋት ውስጥ ጥሏቸዋል። ግን በደጋፊ ስለሚጫወት አርሰናል ከወዲሁ ደጋፊው ዳኛው ጫና እንዳያደርግ፣ ዳኛው ስህተቶች እንዳይሰራ ከፍተኛ ድምጽ በማውጣት ቡድኑ እንዲደግፍ የሚል ጥያቄዎች ተነስተዋል። ሌላው የዛሬ የአርሰናል ትልቁ አነጋጋሪ ጉዳይ ግን አርቲፊሻል ኢንተለጀንስ ነው። ኤአይ ኤአይን አሰልጣኝ ሚካኤል አርቴታ በአርሰናል የልምምድ ቦታ ላይ መተግበር ጀምሯል። የኤአይ ቴክኖሎጂ ብዙ ነገሮችን ነው የሚሰጧቸው። አንደኛ ትንታኔዎችን ይሰጣል፣ ስለ ጨዋታዎች፣ ስላደረጓቸው ጨዋታዎች፣ ከዚህ በኋላ ስለሚያደርጓቸው ጨዋታዎች፣ ስለ ተጫዋቾች፣ በጣም ሰፊ ስራ ያለው ቴክኖሎጂ ነው። በዚህ አርሰናል የሚጠቀምበት ታክቲካል ዝግጅት እንድታረግ ያደረጋል። የተቃራኒ ቡድን እንዴት ተዘጋጅቶ ይመጣል የሚለውን ቅድመ ግምት ከቀደመ ጨዋታው ከልምምዳቸውና መሰል ነገራቸው ወስዶ ያቀርብላል። አቀራረቡን የተቃራኒ ቡድን ከዛ የታዳጊ ቡድን ተጫዋቾች የየቀኑ እድገታቸው የየቀኑ ለምሳሌ በአርሰናል ውስጥ ዶማን አለ ዶማን በየቀኑ ምንድነው እየተለወጠ ያለው ምንድነው እየጨመረ ያለው ምንድነው እየቀነሰ ያለው የሚለው በየቀኑ ይሰጣል ጫናዎችን ያሳውቃል እገሌ የሚባለው ተጫዋች እንዲህ አይነት ጫና አለበት መስሉ ላይ እንዲህ አይነት ነገር ሊያጋጥመው ይችላል ወይም የግሮይን ወይም የጉልበት ጉዳት ሊያስተናግድ ይችላል ጥንቃቄ አድርጉለት ብሎ ይሰጣል ጥንካሬውን፣ ድክመቱን የአንድን ተጫዋች የአንድን ቡድን ይሰጣል። በዚህም አያበቃም። በየቀኑ ለምሳሌ ካለብህ ጫና አንጻር ስለ አርሰናል ስለሆነ እያነሳን ያለው ቴክኖሎጂም የአርሰናል ስለሆነ አርሰናል ለምሳሌ ጋብርኤል ማጋሌሽ ምን ጫና አለበት ስለዚህ ያ ጫና ስላለበት ዛሬ መስራት ያለበት ልምምድ ይሄንን ነው ብሎ ያቀርባል። የቴክኖሎጂ በዚህ ሳምንት ይሄንን ልምምድ ነው መስራት ያለበት ይገልጽልል ። ጉዳትን ቀድሞ ፕሪዲክት ያደርጋል። እንዲህ አይነት ጉዳት ሊገጥም ስለሆነ እዚህ ተጫዋች አይተጠንቀቅ። ስለዚህ መጀመሪያ መረጃ ፊድ ይደረጋል ማለት ነው። ልክ እንደ አሁን ዘመኑ በጣም ተራቋል። ሶፊ እንደምታውቀው ብዙዎች አሁን ቻት ጂፒቲን ይጠቀማል። ቻት ጂፒቲ የማይሰጥ መረጃ የለም። የአርቲፊሻል ኢንተለጀንስ አንድ አካል ነው፣ የኤአይ አካል ነው ቻት ጂፒቲ እና ቻት ጂፒቲ ያንዳንዱን ነገር በጠይቀው ይሰጣል። ያንዳንዱን ነገር ማለት ነው እና ዘመኑ ምን ያክል ደረጃ ላይ እየደረሰ መምጣቱን ነው። አዎ ሚካኤል አርቴታ በሚካኤል አርቴታ ስፔሻል ትእዛዝ ነው የአርቲፊሻል ኢንተለጀንስ እየተደረገ ያለው። እንግዲህ አርሰናል ይህንን ቴክኖሎጂ ይዞ ዋንጫ ማንሳት አለበት የሚሉ ሀሳቦች እየተነሱ ነው ያሉት። በትክክልም እንደተባለው የቴክኖሎጂ በዚህ ልክ የሚሰራ ከሆነ ካለው የስኳድ ደብዝ አንጻር፣ ካለው የቡድኑ አወቃቀር አንጻር፣ ካለው የተጫዋች ጥራቶች አንጻር በዚህ ቴክኖሎጂ ሲታገዝ ይበልጥ ውጤት ማምጣት አለበት እና ዘንድሮ የግዴታ አርሰናል ትልቅ ዋንጫ የማሳካት ሂደቱ ሊያፋጥን የሚችል ወይም ሊያሳካ የሚችል ቴክኖሎጂ ነው በሚል እየተነሳ ነው ያለው። እና ትንሽ ስለገረመ ነው አርሰናል እና ሚካኤል አርቴታ የታይንን ቴክኖሎጂ መጠቀማቸው። ብዙ ጊዜ የኤአይ ቴክኖሎጂዎች ሀንድረድ ፐርሰንት ሪል አይደሉም ወይም ሀንድረድ ፐርሰንት ፋክት እውነታን አይሰጡም። ቅድም እንዳልኩት ቻት ጂፒቲን ጨምሮ ማለት ነው። አሁን ቻት ጂፒቲ ላይ አኪሬት የሆነ መረጃ ሙሉ በሙሉ አገኛለው ያለ አንድ ሰው ስተት ውስጥ ሊወድቅም ይችላል። እንደውም ድክመቱ የአርቲፊሻል ኢንተሊጀንስ አንዱ ድክመቱ ሙሉ በሙሉ ትክክለኛ መረጃ ላይ ሰጥ ይችላል እና ሊቀባጥር ይችላል ማለት ነው በሌላ አማርኛ። ስለዚህ ማክስ ዶማን ቀጣይ ጣፈንተው ወይ ደግሞ ቀጣይ ማን ነው የሚጎዳው ተብሎ ራሱን የአሰልጣኝ ስም አርቴታ ይጎዳል ብሎ ሊናገር ይችል ይሆናል። አይ የተሰጠው መረጃ አዎ። ስለዚህ አርቲፊሻል ኢንተለጀንስ ቀደም ያልኩት አንዱ ከኤአይ መካከል ቻት ጂፒቲ አንዱ ነው። ቻት ጂፒቲ ሁሉን ነገር ሰጣው፣ ሁሉን ነገር መረጃ አይሰጥ፣ ሁሉንም ነገር ማለት ነው ላታገኝ ይችላል። አኩሬት የሆነ ትክክለኛ የሆነ ፋክት የሆነ መረጃ የማግኘት እድሉ ጠባብ ነው እና አርቴፊሻል ኢንተለጀንስ በአብዛኛው የሚጠቅም ነገር ይኖረዋል፣ ግን ደግሞ ሙሉ በሙሉ ሪል የሆነ አኪሬት የሆነ ነገር አገኛል ብሎ ማሰብ የዋህነት ነው። እና ጅምሩ ጥሩ ነው፣ የሚበረታታ ጉዳይ ነው። ለማለት ያክል ነው። ግርምዬ በዚህ ሰዓት የኢትዮጵያ ከአስራ ሰባት ዓመት በታች ቡድን ጨዋታውን እያከናወነ ይገኛል። ደቡብ ሱዳንን ሁለት ለባዶ እየመራ ነው። ዳዊት ካሳ ሁለቱንም ጎሎች አስቆጥሯል። ስለዚህ ብሔራዊ ቡድን ሰሞኑን አንድ ቆንጆ ፕሮግራም እንሰራለን። በጣም ምክንያቱም ይህን እኮ ባይ ዘ ዌይ ሶፊ ከድሮ ጀምሮ ስንለው የነበረው ጉዳይ ነው። ለታዳጊዎች እድል ሊሰጥ ከታች ጀምሮ ታዳጊዎች አሁን የኛ ችግር እኮ ሶፊ በፊትም ታስታውስ ከሆነ የተመስገን ዳና ቡድን አለ፣ የሌሎችም ቡድኖች አሉ። በሴቶችም ብትሄድ አስራት አባት ሲያሰለጥነው የነበረ ቡድን አለ፣ ለዓለም ዋንጫ ጫፍ የደረሰ ማለት ነው እና የኢትዮጵያ ብሔራዊ ቡድን ከአንደር ትንቲ ጀምሮ አንደር ሰመንቲን ችግር የለብንም እኮ ያን ያለ የሚጋነን ችግር የለም። እንደ ዋናው ብሔራዊ ቡድን ግን ችግሩ ምንድን ነው? እነዛ ልጆች ወደ ፕሪሚየር ሊግ ትልቁ የኢትዮጵያ እርከን ላይ ገብተው የመጫወት እድል አያገኙም። ለምሳሌ የተመስገን ዳና ተጫዋቾች አሁን የት ነው ያሉት? የሉ አንዳቸውን ማጠራልኝም ሶፊ እንጂ በታዳጊዎች እኮ እድል ወደ ላይ አሁን ሌሎቹ ላይ ያቸው ሳካ እንዴት እንደመጣ ስቴፑን ነው ከአካዳሚ ጀምሮ እንደት እያደገ እንደመጣ እያንዳንዱ ነገር ግልጽ ነው። የኢትዮጵያ ላይ ላይ ግን አንደር ሰቨንቲን ወይም አንደር ትዌንቲ ጥሩ ነገር ይሰሩና ከሆነ ጊዜ በኋላ ቀጣይነቱ በጣም አስቸጋሪ ነው፣ ወይም ደካማ ነው። ቀጣይነት አይኖረውም። ብዙ ጊዜ በቃ ሲበተኑ ተበተኑ ነው። አንደር ሰቨንቲን ውድድሩን ከጨረሰ በኋላ ይበተናሉ። ከዛ ከተበተኑ ተበተኑ ነው። አንድ ላይ ይዞ እያሳደጉ እያሳደጉ መቶ በክለቦች ላይ የሚያደርጋቸውን ተሳትፎ የሚኖራቸውን ሚና በጣም ትልቅ ክፍተት ስላለብን ነው እንጂ ብዙ ጊዜ አንደር ሰቨንቲን አንደር ትዌንቲ ችግር የለም። ወደ ዋናው ብሔራዊ ቡድን የሚመጡበት መንገድ ግን ልክ ሲበተኑ አብረው ነው የሚበተኑት። አዎ በጣም ጥሩ ቡድን ነው። በጣም ተስፋ ሰጪ ቡድን ነው። ሰሞኑን አንድ ፕሮግራም እንሰራላችኋለን። በነገራችን ላይ ብዙ የተለፋበት ነው። ዝም ብሎ ከመሬት የመጣ አይደለም። ብዙ የተደከመበት ብዙ የተለፋበት ነው። ትምህርትም ስለሚሆን ጥሩ ልምድም ስለሚሆን እናነሰዋለን። እያሳዩት ያለው እንቅስቃሴ በጣም ደስ የሚል፣ የሚጫወቱት ጨዋታ ይደንቃል። በጣም ግሩም ነው። የኢትዮጵያ ብሔራዊ ቡድን እናነሰዋለን። ሰሞኑ ግርሜ ስለ አርሰናል የምጨምረው ካለ ግርሜ ጨምርና አብዛኞቹ ነገር ተነስተዋል። እንግዲህ እሁድ አርሰናል ከቶተናም ጋር የሚደረገው ጨዋታ ተጠባቂ ጨዋታ ነው። ኤምሬትስ ላይ ነው የሚደረገው። ባይዘው ይሄ ጨዋታ ኤምሬትስ ስቴዲየም ላይ የሚደረግ የሰሜን ለንደን ደርቢ ጨዋታ ነው። ሰሞኑን ተገናኝተው ነበር። በሴቶች ሁለቱ ቡድኖች ዜሮ ለዜሮ ነው የጨረሱት። በቶተናም ሜዳ ነው። ቶተናምና አርሰናል በሴቶች እግር ኳስ ተገናኝተው ዜሮ ለዜሮ ነው ያለቀው። ማንቸስተር ሲቲ ደግሞ ማንቸስተር ዩናይትድን በሴቶች እግር ኳስ ሰሞኑን ተገናኝተው ነበር። ማንቸስተር ሲቲ ሶስት ጎሎችን አስቆጥሮ ሶስት ለባዶ ነው ያሸነፈው ማንቸስተር ዩናይትድን። ባርሴሎና ሪያል ማድሪድን ተገናኝተው ነበር። ኤል ክላሲኮ በሴቶች ባርሴሎና አራት ለባዶ ያሸነፈው እና አሁን ደግሞ በወንዶቹ አርሰናልና ስፐርስ እሁድ የሚያደርጉ ጨዋታ ይጠበቃል። አጋሮቻችን ዶክተር መቤት ከፍተኛ የጥርስ ሕክምና ማዕከል አስተማማኝ የጥርስ ሕክምና አገልግሎት የሚያገኙበት ቦታ ነው፣ በሚናሮን ህንፃ ሁለተኛ ፎቅ።